ከአስራ ሁለቱ ሐዋርያት መካከል አንደኛው ዲሞስ የሚሉት ቶማስ አልነበረም፣ ይላል። ጌታችንን አየነው አላምናችሁም አላቸው። አላምንም አል ካላየው አላምንም። ገባና ሰላም አላቸው፣ ሰላም ለናንተ ይሁን። ዛሬም በዓለም ላይ ያላችሁ የክርስቶስ ቤተሰቦች ሰላም ለእናንተ ይሁን። ቶማስ የሰዱቃውያን ወገን ነው፣ ትንሣኤ ሙታን የማያምኑ አሉ። ክርስቶስ ያደረገው የእኛን እርገት ለማብሰር ነው። ትንሣኤ ሙታን የለም፣ ሰው ከሞተ ከበሰበሰ በኋላ አይነሳም ብለው የሚያምኑ ስለሆነ ሳያዩ የሚያምኑ ብፁዓን ናቸው ይላል በስመ አብ ወወልድ። ኡ መንፈስ ቅዱስ አህዱ አምላክ አሜን። የተባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ወደ ዘለዓለም የተመሰገነ ይሁና እናንተም እንደሚገባችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ማርያም የአስራት ልጆች፣ በየትኛውም ዓለም ሆናችሁ የባሕረ ጥበባት ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ባህያሉ በእግዚአብሔር ስም እንደምንዋላችሁ እንደምናላችሁ እንደምንቆያችሁ እግዚአብሔር አምላካችን ወዶና ፈቅዶ ከዚህ ሰዓት ያደረሰን የአባቶቻችን አምላክ የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና እግዚአብሔር እንደፈቅደና እንደወደደ የምንማማርበት የትምህርታቸው ርዕስ የሚሆነው በዕለቱ የተነበበልን ወንጌል ይሆናል። በዕለቱ የተነበበ ወንጌል የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ነው መነሻ ያደረገው። እኔ ግን ለርእሴ መነሻ ማድረግ የፈለኩት ቁጥር ሀያ አምስት ላይ ያለውን ኃይለ ቃል ነው። ኃይለ ቃሉም በግእዝ እንዲህ ይላል፣ ወይቤልዎ ካልአን አርዳ ሪእናሁ ለእግዚእነ ደቀ መዛሙርቱ፣ ሌሎች ደቀ መዛሙርት ጌታችንን አገኘ ነው የሚል ይሆናል የትምህርታቸው ርዕስ። ኃይለ ቃሉ የምንመለከተው ጌታችንን አገኘ ነው ብለው የተናገሩት ሌሎች ደቀ መዛሙርት ይላል። ለማን ነው ጌታችንን አገኘ ነው ያሉት? ጌታችን የት ሄዶ ነበረ ብለን ስንመለከት፣ ጌታችን ያገኙት እነማን ናቸው? አገኘ ነው የተባለስ ለማን ነው? ስለዚህ ሌሎች ደቀ መዛሙርት ጌታችንን አገኘ ነው ብለው ሲናገሩት ምላሹ ምን ነበረ? ስለዚህ ዛሬ የዳግም ትንሳኤ ላይ ነው ያለነው። በዳግም ትንሳኤ ደግሞ የሚነበብልን የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ያለው ኃይለ ቃል ነው። የሚነበበው ስለ ትንሣኤ ነው የምንነጋገረው። በትንሳኤ መካከል ግን የመጀመሪያው ትንሣኤ ካለ ሁለተኛ ትንሣኤ ዳግም ትንሣኤ ስንል ዳግም ትንሣኤ ማለት ምን ማለት ነው ብለን ስንመለከት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለቴ ተነስቷል ማለት አይደለም። ወይም ሁለተኛ ትንሣኤ ነበረ ትንሣኤ አለ ማለት አይደለም። የመጀመሪያ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ስቅለት ከተሰቀለ በኋላ ኒቆዲሞስና ዮሴፍ ገንዘው ከቀበሩት በኋላ በሶስተኛው ቀን ተነሳ ይላል። በሶስተኛው ቀን ከተነሳ በኋላ ግን ደቀ መዛሙርቱ ፈርተው ተደብቀው ነበረ። በማርቆስ ቤት አይሁድን ፈርተው ወመሲኦ ነው የሚለው መሽቶ ነበረ ይላል። ሰዓቱ መሽቶ ነበረ፣ በዕለት እሁድ ዘውእቱ እሁድ ሰንበት ሐዋርያት ተሰብስበው በማርቆስ እናት ቤት ተሰብስበው ነበረ። ለምን ሲባል አይሁድን ፈርተው፣ ክርስቶስን የሰቀሉት አይሁድ ደቀ መዛሙርቱ ደግሞ የመምህሩ ልጆች ናቸው ተብሎ። ለምሳሌ በዓለም ላይ እያለን አባት ሲያጠፋ ልጅ ይደነግጣል። መምህር ሲያጠፋ ደቀ መዛሙርት ይደነግጣሉ። አካባቢ ሲያጠፋም ደግሞ አንዱ በአንዱ ይጠየቃል። ስለዚህ ደቀ መዛሙርቱ ኢየሱስ ክርስቶስ ስለተሰቀለ ኢየሱስ ክርስቶስን ሰቅለው ስለገደሉት አይሁድ ስለቀበሩት በኢየሱስ ክርስቶስ የሱ ደቀ መዛሙርት ናቸው ተብለው እንዳይጠየቁ ፈርተው ነበረ። ፈርተውም ተደብቀው ነበረ። በእንተ አይሁድ ስለ አይሁድ በአንድ ቤት ተሰብስበው ተቀምጠው ባሉበት ሰዓት በተዘጋቤት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ ሰላም ለእናንተ ይሁን አላቸው። ሐዋርያትን ሰላም ለእናንተ ይሁን ሲላቸው ደነገጡ። ከመደንገጥም በላይ ደግሞ ደስ አላቸው። ደስታቸው የደስታ ለእሱ አለ የደስታ ድንጋጤ አለ። ወተፈሱ አርዳኢሁ ሶበሬ ይወለ እግዚነ ጌታችን መድኃኒታችን ኢየሱስ ክርስቶስን ባዩት ጊዜ ደስ አላቸው ይላል። ተደሰቱ። በደስታቸው መካከል ግን አንዱ ቶማስ አልተገኘም በዛ ቦታ ላይ ሐዋርያት ተሰብስበው ተገኝተዋል አሉ። ስለዚህ አንድ ሰው ግን አልተገኘም። ያልተገኘው ማን ነው? ቶማስ አልነበረም ወይ አሉ አህዱ ዘማስተርት ወክሌቶ ሐዋርያት ከአስራ ሁለቱ ሐዋርያት መካከል አንደኛው ዲሞስ የሚሉት ቶማስ አልነበረም ይላል። ስላልነበረ እነሱ ባዩት ሰዓት፣ እነሱ ባገኙት ሰዓት፣ ለእነሱ በተገለጠ ሰዓት፣ በትንሣኤ በሶስተኛው ቀን ሲነሳ ቶማስ ስላልነበረ እነሱ ደግሞ ቶማስ ስላልነበረ እነሱ አይተዋል። ክርስቶስ ለእነሱ ተገልጧል። ሰላም ለናንተ ይሁን አላቸው። ሰላም ለእናንተ ይሁን ብቻ አይደለም ያላቸው፣ አሳያቸው ይላል። ሰውነቱን አሳያቸው፣ እጆቹን አሳያቸው። ስለዚህ እነሱ ተቀበሉት። ክርስቶስን አይተው የተቸነከረውን እጁን አዩ፣ የተወጋውን ጎኑን አዩ። እነዚያ ባዩ ሰዓት ደስ አላቸው። ሰላም ለእናንተ ይሁን ብሎ ወዘንተ ቢሎ አራአይወሙ እደው ይሁ ወእገሪሁ ወገቦው ይላል ይህን ብሎ ሰላም ለእናንተ ይሁን ካላቸው በኋላ እጆቹን ሰውነቱን ጎኑን አሳያቸው ተደሰቱ ይላል ተደስተው ባዩ ሰዓት ቶማስ ስላልነበረ ሁለተኛ ሳምንት ላይ ሲመጣ በሁለተኛው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስን ለማየት እንዲገደድ የሆነበት ዋና ምክንያት ቶማስ የሰዱቃውያን ወገን ነው ትንሣኤ ሙታን የማያምኑ አሉ በሰዱቃውያን ወገን ትንሣኤ ሙታን የሚባል ነገር የለም በማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ አልቦ ትንሣኤ ሙታን ብለው ሰዱቃውያን ጥያቄ ጠይቀው ነበረ። ትንሣኤ ሙታን የሚባል ነገር የለም፣ ሰው ከሞተ በኋላ አይነሳም፣ ሰው ከበሰበሰ በኋላ አይነሳም ብለው ጠይቀው ስለነበረ ምላሽ የሆናቸው ዘንድ ትንሣኤ ሙታን እንዳለ ነግሯቸው ነበር። ስለዚህ ከነዚያ ወገን የሆነው ቶማስ ደግሞ ከሰዱቃውያን ወገን የመጣ ነው። ለምሳሌ ኒቆዲሞስ ከፈሪሳውያን ወገን ሕግ ከሚያጠብቁት ወገን የመጣ ነው። ቶማስ ደግሞ ከየት ነው የመጣ ሲባል ከሰዱቃውያን ወገን። ሰዱቃውያን ምንድናቸው? በሳዱቅ ሰዱቃውያን የተባሉ ሰዱቃውያን ምንድናቸው? ትንሣኤ ሙታን የለም ሰው ከሞተ ከበሰበሰ በኋላ አይነሳም ብለው የሚያምኑ ስለሆነ ስለዚህ ቶማስ በጊዜውና በሰዓቱ አልተገኘም። በሶስተኛው ቀን ሲነሳ ክርስቶስ ሐዋርያት በማርቆስ ቤት ተሰብስበው ባሉበት መካከል ስላልነበረ ስላልተገኘ፣ ክርስቶስ ሲገለጽ ስላልተገኘ እነሱ ምን አሉት? ቶማስ መጣ። ከክርስቶስ ትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በአርባ ቀን ውስጥ ሶስት ቀን ጠቅለል አድርጎ ተገልጦ ታይቷቸዋል ይላል። አንደኛው በቤተ ማርቆስ፣ ሁለተኛው ዳግም ትንሣኤ ላይ፣ ሶስተኛ በጥብርያዶስ ተገልጧል ይላል። እነዚህ ሶስቱን ኃይለ ቃላት የምናገኛቸው በዮሐንስ ወንጌል ምዕራፍ ሀያ የመጀመሪያው ምዕራፍ የምናገኘው ለማርያም መግደላዊት እንደተገለጠ ሁለተኛው ላይ እሷ ሄዳ ለሐዋርያት እንድትናገር መነሳቱን እንድትናገር እንድታበስር ስለነገራት እሷ ደግሞ ወደ ሐዋርያት ሄደች። ስለዚህ ክርስቶስ ለሐዋርያት እንደተገለጠ እዚያም ደግሞ ዳግም ትንሣኤ ላይ እንደዚሁ ጠቅለል ባለበት ብዙዎቹ ባሉበት ላይ እንደተገለጠ እዚያም በጥብርያዶስ ላይ እንደተገለጠ ሦስት ጊዜ ተገልጦ እንደታያቸው እንመለከታለን፣ ትንሣኤን እንዳሳያቸው። ከዚህ መካከል ቶማስ በቦታውና በሰዓቱ ስላልተገኘ ደቀ መዛሙርቱ ምን አሉት? ቶማስን እንዲህ ብለው ነገሩት። ጌታችንን አገኘን፣ አየነዋል አሉ። ጌታችንን ተነስቶ አየነው። ከሞት ተነስቶ ሞትን ድል አድርጎ ሞትን ገሎ ተነሳ አየነው ብሎ ተናገረው። አላምናችሁም አላቸው። አላምንም አል ካላየው አላምንም ዳስሼ ካላየው እጆቹን ካላየው ጎኑን ካላየው አላምንም ብሎ ቶማስ ተናገረ። በዚህ ጊዜ ይሄን ስላለ ጌታችን መድኃኒታችን በሁለተኛው ትንሣኤ በሁለተኛው ሳምንት የመጀመሪያው ትንሣኤ ቀን ለእነሱ ስለታያቸው በሁለተኛው ትንሣኤ ቶማስ ባለበት በተዘጋ ቤት ለሐዋርያት ገብቶ ሰላም እንዳላቸው ሁሉ ቶማስንም ዳግም ትንሣኤ ላይ ተገልጦ ታየው። በዚህ ጊዜ ቶማስን እንዲህ አለው፣ አምጽእ ዲህቅ አጽባዕተከ፣ እጆችህን አምጣ ወደ ጎኔም አስገባቸዋል። እጆችህን አምጣ ወደ ጎኔም አስገባቸው። እጆችንም ተመልከታለሁ። ስለዚህ ቶማስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጎን ነክቷል፣ እጆቹን አይቷል። ስለዚህ ቶማስ አምኛለሁ እግዚአብሔር ወአምላኬ ጌታዬ አምኛለሁ አለ። ስለዚህ ስላየህ አንተ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው ይላል። አሁን እኛ የሐዋርያትን አይን አድርገን ነው አየን ያለው። የሐዋርያትን እጅ ሐዋርያት ዳስሰውታል። ሐዋርያት ባይኖቻቸው አይነውታል፣ አይተውታል። ሐዋርያት ከእሱ ጋር በልተዋል፣ ጠጥተዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ ትንሣኤ ሙታን ሲያከናውን ሐዋርያት የተመለከቱትን እኛም ተመልክተነዋል። ሐዋርያት ያዩትን እኛም አይተነዋል። ሐዋርያት የዳሰሱትን እኛም ዳስሰነዋል። ስለዚህ ቶማስ ስላየህ አመንክ፣ ስለዳሰስከኝ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው ተብሎ ለእኛ መልስ ተሰጥቷል። ስለዚህ እኛ በዚህ ዘመን ሰምተን ነው እንጂ አይተን አይደለም የሐዋርያትን አይን አይን አድርገን ሐዋርያት የነገሩንን በመስማት ያመንን ክርስቶስ ተወለደ አሉን፣ አዎ ተወለደ ብለን አመንን። ክርስቶስ ተነሳ አሉን፣ አዎ ተነሳ ብለን አመንን። ክርስቶስ ተነሳ አረገ ሲሉን፣ አዎ አረገ ብለን አመንን። ስለዚህ እንደ ቶማስ ዳሰሰን ሳይሆን እንደ ቶማስ በአይናችን አይተን ሳይሆን የሐዋርያትን አይን አድርገን ነው። ስለዚህ በቶማስ መካከል ቶማስ ካላየው አላምንም ያለ ነው፣ ከሰዱቃውያን ወገን የሆነ ነው። ስለዚህ በዚህ ዓለም ሳይንስ ካላየው አላምንም ይላል። እኛ ደግሞ በመጽሐፍ ቅዱስ ያመነ ሁሉ ያ ያለን እንላለን። ማመን ማየት ነው። ካመንን ማየት እንችላለን። ስለዚህ ያመነ ሰው ጊዜውን ጠብቆ ያያል። እምነታችን ማየታችን ነው። የጊዜ ጉዳይ ነው እንጂ ክርስቶስን እናየዋለን። ሐዋርያት ያዩትን እንመለከተዋለን። ሐዋርያት ስለዚህ ጌታችን መድኃኒታችን በተዘጋ ቤት ገብቶ ሐዋርያትን እንደተነሳ ሲነገራቸው እንደተነሳ ከነገራቸው በኋላ ወዘንተ ብሂሎ ወይቤሎሙ ንሥኡ መንፈሰ ቅዱሰ ወነፍሐ ላዕሌ እነሆ በእነሱ ላይ እፍ አለባቸው ይላል። እፍ አለባቸው፣ ንሱ መንፈሰ ቅዱሰ መንፈስ ቅዱስን ተቀበሉ አላቸው። መንፈስ ቅዱስን ተቀበሉ ካላቸው በኋላ እናንተ ይቅር ያላችሁት ይቀርለታል፣ እናንተ የያዛችሁበት ይያዝበታል ይላል። ስለዚህ መንፈስ ቅዱስን ተቀበሉ ስላቸው በዛች ዕለት መንፈስ ቅዱስን የተቀበሉበት ነው። ስለዚህ ሊቃውንቱ ምን ይላሉ? ስልጣነ ክህነት ያገኙበት ቀን ነው። ስልጣነ ክህነት ደግሞ ማሰር ይችላል፣ መፍታት ይችላል ሐዋርያት ሥልጣነ ክህነት የተቀበሉበት ቀን ወነፋ መንፈሰ ህይወት ውስጥ ተገጹ ለአዳም ሊቃውንቱ እንዲህ ላሉ ጌታችን እግዚአብሔር በአዳም ላይ የህይወትን እስትንፋስ እፋለበት ተብሎ እንደተነገረ እንደተጻፈ ሁሉ በሐዋርያት ላይም የህይወትን እስትንፋስ እፋለባቸው፣ የስልጣን እስትንፋስ የልጅነት እስትንፋስ። በአዳም ላይ የልጅነትን እስትንፋስ እፍ እንዳለ ሁሉ ሐዋርያት ላይ ደግሞ የስልጣን እስትንፋስ እፋለባቸውና ንሥኡ መንፈሰ ቅዱሰ እንሆ መንፈስ ቅዱስን ተቀበሉ ብሎ ነገራቸው ይላል። ያ መንፈስ ቅዱስም ዛሬ አባቶቻችን ሊቃነ ጳጳሳት፣ ዛሬ ካህናቱ፣ መነኮሳቱ ስልጣነ ክህነት ይዘው የሚፈቱት የሚያስሩት ይቅር የሚሉት ሁሉ ይቀርለታለን በሰማይ አይያዝበትም ይላል። ስለዚህ በዚህ ዕለት ስልጣን ያገኙበት ቀን ነው። ስልጣነ ሐዋርያ ስልጣን ያገኙበት ቀን ነው። ቶማስ ትንሣኤን ያየበት ከሰዱቃውያን የሆነው ቶማስ፣ ካላየሁ አላምንም ያለው ቶማስ፣ ሌላ ቦታ ላይ የነበረው ቶማስ ከሐዋርያት ጋር ያልነበረው ቶማስ በተዘጋ ቤት ገብቶ ሰላም ሲላቸው ክርስቶስ ቶማስ አልነበረ። ስለዚህ ክርስቶስ በተዘጋ ቤት በተዘጋ ማኅፀን በድንግልና ተጸንሶ በድንግልና ተወለደ። በድንግልና ተጸንሶ በድንግልና የተወለደው ክርስቶስ እንደገና ደግሞ በተዘጋ መቃብር ላይ መግነዝ ፍቱል፣ መቃብር ክፈቱል ሳይል የተነሳው ክርስቶስ አሁንም ደግሞ በተዘጋ ቤት ገብቶ ሰላም ለእናንተ ይሆን አላቸው። ስለዚህ የክርስቶስ ትንሣኤ ሙታን መለኮትን የተዋሃደ ስጋ ግዙፍ ስጋ ይህን በመለኮቱም በስጋም ነው ያደረገው ስለዚህ እኛ ትንሣኤ ሙታ ስንነሳ በየትኛው ትንሣኤ ሙታን ላይ የምንነሳው ግዙፍ የሆነው ክርስቶስ የተሰቀለው ሌላ ነው የተነሳው ሌላ ነው የሞተው ሌላ ነው ያደረገው ሌላ ነው እንዳይሉ ስለዚህ መለኮት ነው የተነሳው ስጋ አልተነሳም እንዳይሉ ግዙፍ የሆነው ስጋውን አሳይቷቸዋል ለማያምኑ ዛሬም ቢሆን የማያምኑ ሰዎች አሉ የክርስቶስን ትንሣኤ ሥጋ አልተነሳም መለኮት ነው የተነሳው እንዳይሉ፣ እንሆ ዳሱይ ልኩኝ ያላቸው። ስለዚህ የተነሳው ሥጋ ነው። ክርስቶስ በኩረ ትንሣኤ ነው። የትንሣኤ የምዕመናን ትንሣኤ ነው የተነሳው የእኛን ትንሣኤ ነው የተነሳው። ክርስቶስ ያደረገው የእኛን እርገት ለማብሰር ነው። ስለዚህ የእሱ ትንሣኤ የእኛ ትንሣኤ ነው። ሞታችንን የሞተልን ነሥአ ደዌነ ወጾረ ሕማመነ ሞታችንን ሞቶ እሱ ሞትን ገሎ ህይወትን ሰጠን። ህይወትን ከተሰጠን በኋላ ደግሞ ትንሣኤን አስተዋወቀን፣ ትንሣኤን አሳየን። ራእየ ዮሐንስ ምዕራፍ 21 ቁጥር 2 ላይ እንዲህ የሚል ኃይለ ቃል አለ። ወያሴስ ለእግዚአብሔር አንባ እምኩሉ ገጽ፣ እንሆ እግዚአብሔር ሐዘንን ሁሉ ከሰው ሁሉ አስወገደ ይላል። አልቦ እንከ ሞት፣ ከዚህ በኋላ ሞት የለም። ወኢላ ሐዘን የለም ለእሱ የለም ሞት የለም እስመሰዓረ ዘቀዳሚ ስርዓት የመጀመሪያውን ስርዓት አጥፍቶታልና ይላል የመጀመሪያው ስርዓት ምን ነበር የሞት ስርዓት የብሉ ኪዳን በብሉ ኪዳን የነበረው የሞት ስርዓት ነበረ በብሉ ኪዳን ሞት መቶ ነበረ ስለዚህ ሞትን አስወገደልን አሁን ያለን ትንሣኤ ነው አሁን ያለን ደስታ ነው አሁን ያለን የምስራች ነው ከዚህ በኋላ ሐዘን የለም ከዚህ በኋላ መከራ የለም ከዚህ በኋላ ሞት የለም የመጀመሪያው የሞት ስርዓት ተደመሰሰ የሞት ስርዓት ጠፋ። የሞትን ስርዓት አስወግዱ ትንሣኤን ያሳየን። በሞቱ ሞትን ገደለው ይላል። በሞቱ ሞትን ገደለው። ሞትን ከገደለው በኋላ ተነሳ። ስለዚህ በአንድ ሰው በአዳም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ እንዲሁ በአንዱ በአዳም እስመ በአህዱ ብእሲ ኮነ ሞት ወበካሉ ብእሲ ኮነ ትንሣኤ ሙታን። በአንደኛው በአዳም በመጀመሪያው በቀዳማዊ አዳም ሞት ወደ ዓለም ገባ ሞት በአንድ ሰው ሆነ። ስለዚህ በሁለተኛው አዳም በኢየሱስ ክርስቶስ ደግሞ ትንሣኤ ሙታን ሆነ። ትንሣኤ ሙታን ተከናወነ። ስለዚህ ትንሣኤ ሙታን የተከናወነባት አልካዎስ የሚባል ሊቅም እንዲህ አለ። እሙነ ከሆነ ፍስሐ ለቤተ ክርስቲያን ስለ ትንሣኤ በተናገረበት ክፍል ስለ ትንሣኤ በተናገረበት ክፍል እንሆ ዛሬ የደስታ ቀን ነዋል። እንሆ የነቢያት ደስታ ተፈጸመ። የቤተ ክርስቲያን ደስታ ተፈጸመ። የነቢያት ደስታ ተፈጸመ። የአባቶች ደስታ ተፈጸመ። ነቢያት ባራት ይከፈላሉ። ነቢያተ አበው የሚባሉ፣ ነቢያተ መሳፍንት የሚባሉ፣ ነቢያተ ነገሥት የሚባሉ፣ ነቢያተ ካህናት የሚባሉ። ይሄ በአበው ዘመን በአባቶች የነበሩ ዘመን በአባቶች ዘመን የነበሩ ነቢያቶች ነበሩ። ሀሉ ንጉስ ዘይወፅ እምኔከ ብሎ ቅዱስ ያዕቆብ ለልጁ ለይሁዳ እንድናገር ከአንተ ዘመን ከአንተ ወገን ንጉስ ይነግሳል ብሎ የተናገረለት ያዕቆብ አባቶች በአባቶች ዘመን ነቢያቶች ነበሩ። በመሳፍንት ዘመን በሙሴ ዘመን ዘመነ መሳፍንት በሚባል ነቢያት ነበሩ። በነገሥታት ዘመን ነቢያት ነበሩ። በካህናት ዘመን ነቢያት ነበሩ። እነዚያ ሁሉ ነቢያት የተንበዩ ትንቢት ሞት ይወገዳል፣ ይመጣል፣ ያድንናል ብለው ተስፋ አድርገው የጠበቁት ክርስቶስ ተወልዶ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሞቶ ተነስቶ ዓለምን ነፃ አደረገ። ስለዚህ ከዚህ በኋላ ሞት የለም። ከዚህ በኋላ ሀዘን የለም፣ ከዚህ በኋላ ድካም የለም፣ ከዚህ በኋላ ለእሶ የለም። እግዚአብሔር የህዝቡን እንባ አስወግዶታል ጠርጎታል ይላል ትንሣኤ ሙታን ተከላውኗል። ሞት የሚባል ነገር ከዚህ በኋላ የለም አለ። ስለዚህ ትንሣኤን ስንመለከት ትንሣኤ ሁለት አይነት ትንሣኤ አለ፣ ሁለት አይነት ሞት አለ። የመጀመሪያው ትንሳኤ ምንድነው ስንል መጀመሪያ ላይ የአዳም ልጅ እኔና እናንተ በዚህ ሰዓት በአርባ ቀንና በሰማኒያ ቀን ስንጠመቅ የመጀመሪያውን ከክርስቶስ ጋር ስንጠመቅ ሮሜ 65 ላይ ያለው ኃይለ ቃል ከእሱ ጋር ተጠመቅን፣ ከእሱ ጋር ሞትን፣ ከእሱ ጋር ተነሳን። በሞቱ ከተባበረን በትንሳኤውም እንተባበራለን አለን። ስለዚህ ከክርስቶስ ጋር የሞተ ከክርስቶስ ጋር ይነሳል። ከክርስቶስ ጋር የሞተ ስለዚህ በአርባ ቀንና በሰማንያ ቀን ሙተናል ማለት ነው። አሁን በአካለ ስጋ ስንንቀሳቀስ እኛ ለዓለም ሙተ ከክርስቶስ ጋር ነው የሞት ነው። ስለዚህ የእኛ ትንሣኤ የተፈጸመው የኛ ትንሣኤ የተፈጸመው የመጀመሪያው ትንሣኤ በአርባ ቀናችን ነው። የመጀመሪያው ሞት የተፈጸመው በሰማንያ ቀን በአርባ ቀናችን ነው። ስለዚህ ይሄኛው ትንሣኤ የስጋ ትንሣኤ ነው። የስጋ ትንሣኤ፣ የነብስ ትንሣኤ፣ የህሊና ትንሣኤ ያለው የነብስ ትንሣኤ አለው። በህሊና ያልሞተ በኃጢአት ያልሞተ የህሊና ትንሣኤ አለው። በኃጢአት የሞተ ደግሞ የህሊና ትንሣኤ፣ የሞት ትንሣኤ፣ ትንሣኤ ዘለህይወት፣ ትንሣኤ ዘለደይን ይላል የዮሐንስ ወንጌል ምራፍ አምስት ቁጥር 29 ላይ የሞት ትንሣኤና የህይወት ትንሣኤ ያላል። ለሞት መነሳትና ለህይወት መነሳት፣ እኛ የትኛው ትንሣኤ ላይ እንድንነሳ እንፈልጋለን ካላችሁ፣ እኛ የህይወት ትንሣኤ ነው የተነሳ፣ የምንነሳው የህይወት ትንሣኤ ነው የሚጠብቀን። የሞት ትንሣኤ አይደለም፣ የሱት ትንሣኤ አይደለም። ምክንያቱም መጀመሪያ ላይ ከክርስቶስ ጋር ሙተናልና፣ ከክርስቶስ ጋር ተቀብረናልና የሚጠብቀን ትንሣኤ የህይወት ትንሣኤ ነው። የደይን ትንሣኤ አለ፣ በክርስቶስ ያላመኑ በክርስቶስ ያልተጠመቁ ከክርስቶስ ጋር ያልሞቱ ከክርስቶስ ጋር ያልተቀበሩ የህይወት ትንሣኤን አያዩም። ስለዚህ የህይወት ትንሣኤን ከክርስቶስ ጋር ስለተቀበለን የህይወት ትንሣኤ አለናል። የህይወት ትንሣኤ ይጠብቀናል። ከክርስቶስ ጋር ዘላለማዊ ህልውና፣ ከክርስቶስ ጋር መኖር፣ ወደ መንግስተ ሰማያት መግባት። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ገደለው። ትንሣኤ የተነሳ ስንል ሞትን ገሎ ነው ማለት። ሞትን ደመሰሰው፣ በሞቱ ለሞት ሞትን በሞቱ ገደለው። ለአራት ነገር ነው ወደዚህ ዓለም የመጣ አምላካችን መድኃኒታችን እግዚአብሔር ወደዚህ ዓለም ሲመጣ አራት ነገሮችን ታሳቢ አድርጎ ነው። አንደኛም ቢንያሚን የሚባል ሊቅ እንዲህ ይላል። ወአስተሐፈረ ኃጢአትን በዲ በምድር ነው በምድር ላይ ያለችውን ኃጢአት አጎሳቆላት ይላል። ሞትን ኃጢአትን አሳፈራት፣ ኃጢአትን አሸማቀቃት። ወለሳ ህምዙ ለዳብሎስ ኖ በዓለም ላይ ዳብሎስ አሁን መርዝ የለውም ይላል። መርዝ ወጥቷል። ኃጢአትን አሸማቀቃት፣ ኃጢአትን ገሏታል። ኃጢአትን አሳፍሯታል። ስለዚህ ክርስቲያኖችን የምትይዝ ኃጢአት የለችም ማለት ነው። ለምን? ምክንያቱም ከክርስቶስ ጋር ተቀብረናል። በሞቱ ከክርስቶስ ጋር ከተመሳሰልን ከተባበርን በትንሳኤው ደግሞ ከክርስቶስ ጋር እንተባበራለን፣ እንመስላለን። ስለዚህ ሞትን ገድሏታል፣ ኃጢአትን አሳፍሯታል። ወአብጠለ ሞተ በውስተ ሲኦል ሞትን በሲኦል ውስጥ ገደለዋል። ሞትን አጠፋ፣ ሞትን ደመሰሰ። ወነሰተ ሙስና መቃብር ኖ በመቃብር ውስጥ ያለውን የሞትን አሰራር አጠፋ ሙስና መቃብር የመቃብር አሰራር ምን ነበረ መቃብር ምን ነበር ስራው ሰዎችን ሰዎች እንዲበሰብሱ እንዲፈርሱ ማድረግ ነፍስ ከስጋ ከተለየች በኋላ ስጋችን ደግሞ ከአራት ይከፋፈላል ነፋስ ወደ ነፋስነቱ መሬት ወደ መሬትነቱ ውሃ ወደ ውሃነቱ እሳት ወደ ሰናትነቱ ይሄዳል ስለዚህ በሶስተኛው ቀን ይፈሳል ይበሰብሳል ያንን ገደለዋል መፍረስ መበስበስ የሚባለውን ነገር አጠፋ አራተኛ ወሰዓረ መርገመ ዲበለፀ መስቀል ኖ በመስቀል ላይ እርግማናችንን አጠፋ ይላል። የሞት እርግማን ነበረብን፣ የሞት እዳ ነበረብን። አሁን እኛ ነጻ ወጥተናል፣ ልጆች ተብለናል። የእግዚአብሔር ልጆች ውሃ ወሙ ስልጣነ ከመይኩኑ ውሉደ እግዚአብሔር የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው። ስለዚህ ለእኛ የእግዚአብሔር ልጅ ስልጣን ጭምር ነው፣ ስልጣን ነው የተሰጠን የእግዚአብሔር ልጅ የመሆን የመውረስ መንግስተ ሰማያትን የመውረስ ትንሣኤ በማርቆስ ቤት ሐዋርያት በተሰበሰቡበት ሰዓት በፍርሃት ተሰብስበው ነበረ። በፍርሃት ውስጥ ነበ በፍርሃት ውስጥ ወድቀው ነበረ። ለምንድንነው የወደቁት በፍርሃት ውስጥ ያሉት ወጌታችን መዳኒታችን መእመራችን እንደገደሉት እኛንም ይገሉናል፣ እኛንም ይሰቅሉናል ብለው ትፈርተው ነበረ። በተዘጋ ቤት ውስጥ በህቱም ድንግልና በህቱም ማፀን በህም ድንግልና ተጸንሶ እንደተወለደ ሁሉ በተዘጋ መቃብር ላይም ሳይከፈት ተነሳ። ሶስተኛ ደግሞ ይህን ብቻ አይደለም። በተዘጋ ቤት ገባልና ሰላም አላቸው። ሰላም ለናንተ ይሁን። ዛሬም በዓለም ላይ ያላችሁ የክርስቶስ ቤተሰቦች ሰላም ለናንተ ይሁን። እስመ ወሀብ ከነ ኩሎ ሀበልነ ሰላመከ እስመ ወሀብ ከነ ኩሎ ነቢዩ ኢሳይያስ ኢሳይያስ 26፥9 ላይ እንሆ ሁሉን ነገር ሰተህናል ሰላምን ስጠን አለ። ሰላም የተባለ ኢየሱስ ክርስቶስ ነው። ሰላምን ለዓለም ይስጠልን፣ ሰላምን ለክርስቲያኖች ይስጥልን፣ ሰላምን ለቤተክርስቲያን አገልጋዮች ይስጠልን። ስለዚህ ሰላምን ሁሉን ነገር ሰተህናል፣ ሰላምን ስጠን ይለልናል። ስለዚ ስለዚህ ክርስቶስን አገኘነው። ዛሬም ክርስቶስን እንሆ አግኝተነዋል፣ በቃሉ አግኝተነዋል። ቃሉ የክርስቶስ ቃል ነው። ቃሉን ሰቶናል፣ ሰላሙን ሰቶናል፣ ህይወትን ሰቶናል። ክርስቶስን አግኝተነዋል። ትንሣኤ ሙታን ተከናውኗል በ ማርቆስ ቤት እነሆ በተዘጋ ቤት ገብቶ ሰላም እንዳላቸው ሁሉ፣ እኛም በዚህ ዘመን በሕይወታችን ላይ እነሆ ሁሉ ነገር ተዘግቶብናል፣ እድል የለንም፣ አሁን ዘመድ የለንም፣ ወገን የለንም፣ ተስፋ ቆርጠናል። ባለንበት ሰዓት ክርስቶስ ወደ ሕይወታችን ገብቶ ሰላም ለእናንተ ይሆን ይበላል። የተዘጋውን በር ሁሉ ይክፈትልን፣ ሰላምን ያድል። ያላየነውን አይተናል። ቶማስ ያላየውን አይቶ እንዳመነ ሁሉ እኛ ደግሞ ሐዋርያት ያዩትን አይናቸውን አይን አድርገን ልባቸውን ልብ አድርገን እጃቸውን እጅ አድርገን ዳስሰነዋል፣ አይተነዋል፣ ከእሱ ጋር በልተናል። በተዘጋው ቤት ገብቶ ሰላም እንዳላቸው እንሆ ሥልጣን እንደሰጣቸው ሁሉ በእኛም ሕይወት ገብቶ ክርስቶስ በሕይወታችን ውስጥ ሆኖ ሰላም ለእናንተ ይሁን ይበለን። የተቅበዘበዘች ነብስ አለች፣ የባከነች ሕይወት አለች። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላም ያደርግልን፣ ቤተክርስቲያንን ሰላም ያደርግልን። ስለዚህ ብዙ የተዘጋጉ ነገሮች አሉና በተዘጋው ሕይወታችን ውስጥ በተዘጋው ማንነታችን ውስጥ ለክርስቶስ የተዘጋ ማንነት ካለ ወደ ውስጣችን እንዲገባ ክርስቶስ አምላካችሁ ወይ ወደ ቤታችን ግባልን በሉት። ክርስቶስ ጌታችንን አየነው፣ ሐዋርያት ጌታችንን አየነው ብለው ተናገሩ። ሌሎች ግን እንሆ ቶማስ ደግሞ አላምንም አለ። እኛም በዓለም ላይ ክርስቶስን አየነው ክርስቶስን ቀመስ ነው ክርስቶስን ጠጣነው እንሆ በላነው ስንል የማያምኑ ሰዎች አሉ ጠጣ ነው ስንል የማያምኑ ሰዎች አሉ። ዳሰስ ነው ስንል የማያምኑ ሰዎች አሉ። ልክ እንደ ቶማስ ዳስሰው እስከሚያዩ ድረስ ልንጠብቃቸው አንችልም። ምክንያቱም የዓለም ፍጻሜ ዓለምን ለማሳለፍ ሲመጣ ክርስቶስ የተወጋው ጎኑን ያሳየናል። ሁሉም ጠላትም ያየዋል፣ ወዳጅም ያየዋል። ስለዚህ እንደ ቶማስ እጃችሁን ኑ ዳሱ ልንላቸው አንችልም። እንደ ቶማስ ካላየን አናምንም ከሚሉት ይልቅ እንደ ሐዋርያት እንዲያምኑ በዓለም ላይ ያላችሁ ቶማስን መምሰል ሳይሆን ሳያዩ የሚያምኑ ብፁዓን ናቸው ብሎ እንደነገረው ሁሉ በዓለም ላይ ያሉ ሳያዩ የሚያምኑ የሐዋርያትን ልብ ልብ ያደረጉ ሁሉ ዛሬ ብፁዓን ናቸው። የክርስቶስ ቤተሰቦች ጌታችንን አየነው። በሕይወታችሁ ውስጥ ጌታችሁን ክርስቶስን እንድታዩት በሕይወታችሁ ውስጥ፣ በንብረታችሁ ውስጥ፣ በልጆቻችሁ ውስጥ፣ በሀገራችሁ ውስጥ፣ በቤተ ክርስቲያን ውስጥ አምላካችን ጌታችንን ኢየሱስ ክርስቶስን እንድታዩት የአምላካችን ቅዱስ ፈቃድ ይሁንልን። ጌታችንን አየነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ከአስራ ሁለቱ ሐዋርያት መካከል አንደኛው ዲሞስ የሚሉት ቶማስ አልነበረም፣ ይላል ጌታችንን፣ አየነው አላምናችሁም፣ አላቸው አላምንም፣ አል ካላየው አላምንም። ገባና ሰላም አላቸው፣ ሰላም ለናንተ ይሁን። ዛሬም በዓለም ላይ ያላችሁ የክርስቶስ ቤተሰቦች ሰላም ለእናንተ ይሁን። ቶማስ የሰዱቃውያን ወገን ነው፣ ትንሣኤ ሙታን የማያምኑ አሉ ። ክርስቶስ ያደረገው የእኛን እርገት ለማብሰር ነው። ትንሣኤ ሙታን የለም፣ ሰው ከሞተ ከበሰበሰ በኋላ አይነሳም ብለው የሚያምኑ ስለሆነ ሳያዩ የሚያምኑ ብፁዓን ናቸው ይላል።